መንግስት በትግራይ ክልል ሰብአዊ ድጋፍ ለማድረስና ግጭት ለማቆም መወሰኑን ያደነቁ ዓለም አቀፍ ተቋማትና ሀገራት በሚታይ መልኩ አስተዋጽኦ እንዲያደርጉ ተጠየቀ። መንግስት ለትግራይ ክልል እያቀረበ የሚገኘውን የሰብአዊ እርዳታ በተጠናከረ መልኩ መቀጠሉን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ፈረንሳይ በጦርነቱ የተጎዱ አካባቢዎችን መልሶ ለማቋቋም የሚከናወኑ ተግባራት እንደምትደግፍ በኢትዮጵያ የፈረንሳይ አምባሳደር ሬሚ ማሬሻውም ገለጹ። ቢሉት ዋና ዋናቸው ናቸው። መጋቢት 17 2014 ዓ.ም። ጤና ይስጥልኝ እንደምንላቸዋል። የኢትዮጵያ ቴሌቪዥን ነው ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችን ቆዩ። መንግስት በትግራይ ክልል ሰብአዊ ድጋፍ ለማድረስ ግጭት ለማቆም መወሰኑን ያደነቁት ዓለም አቀፍ ተቋማትና ሀገራትም በሚታይ መልኩ አስተዋጽኦ እንዲያደርጉ ጠየቀ። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ደኤታ ሰላማዊት ካሳ በሰጡት መግለጫ የመንግስት ውሳኔ በዲፕሎማሲው ረገድ ድል ማስገኘቱንም አብራርተዋል በመንግስት በኩል ያለው ቁርጠኝነትም በዓለም አቀፍ ተቋማትና ሀገራት ሊታገስ እንደሚገባው ነው የተናገሩት። በርካታ ዓለም አቀፍ ተቋማት እንደዚሁም ደግሞ ሀገራትም ጭምር ውሳኔው ትክክለኛ እንደሆነና የዜጎችን ሕይወትም ቅድሚያ የሰጠ መሆኑን እንደዚሁም ደግሞ ውሳኔውን ሲያደንቁ እንደነበረ ተመልክተናል። ይሄ በዲፕሎማሲው መስክ ትልቅ ድል ሆኖ ሳለ ነገር ግን ወደ ተግባር መተርጎም ደግሞ አለበት። አፋጣኝ ድጋፍ የሚፈልጉ ዜጎች አሉ። አሁን እነዚህ ድጋፋቸውን የሰጡ ሀገራት ደግሞ ወደሚታዩ ወደሚተረጎ ወደ ዜጎች ህይወት መሻሻል ሊቀየር የሚችል አስተዋጽኦን ለማድረግ ፍላጎት እንዳላቸው አሳይተዋል። ያንን ወደ ተግባር በፍጥነት ማስገባት ያስፈልጋል ማለት ነው ሚኒስትር ዴቷ ሰላማዊት ካሳ በአማራ ክልል በጦርነትና በድርቅ ምክንያት ፈናቀሉ ከ117 ሺህ በላይ ዜጎች አፋጣኝ ድጋፍ እንደሚሹም አንስተዋል። በመንግስት በኩል ጊዜያዊ ማቆያ ስፍራዎችን በማዘጋጀት እየተደረገ ስለሚገኘው ድጋፍም ተናግረዋል። ዝናብ አጠር በሆኑ በኦሮሚያና ሶማሌ ክልሎች ወረዳዎች በተከሰተው ድርቅ ለተጎዱ ዜጎች የሚደረገው ድጋፍ መቀጠሉን ያነሱት መንግስት ኮሚኒኬሽን ሚኒስትር ዴኤታ የእለት ደራሽ ድጋፍ የውሃና የእንስሳት መኖ አቅርቦትን መኖሩን ማብራርተዋል። እንደ ሪፖርተራችን ፋሲካው ታደሰ ዘገባ በኢትዮጵያ በጦርነትና በተፈጥሮ አደጋ ምግብ ዋስትናቸው አደጋ ላይ ለወደቁ ዜጎች ለመድረስ ሁሉም ኢትዮጵያዊ ሊረባረብ እንደሚገባ ተጠይቀዋል። መንግስት ለትግራይ ክልል እያቀረበ የሚገኘውን ሰብአዊ እርዳታ በተጠናከረ መልኩ መቀጠሉን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽነር ምትኩ ካሳ በትግራይ ክልል እየቀረበ ስላለው ሰብአዊ እርዳታ በተመለከተ መግለጫ ሰጥተዋል። ኮሚሽነሩ መንግስት የሰብአዊ እርዳታ በተለያዩ መንገዶች ለክልሉ እንዲደርስ በቁርጠኝነት ሲሰራ መቆየቱን በመግለጽ የሽብር ቡድኑ እርዳታ በአግባቡ እንዳይደርስ እንቅፋት ሆነው መቆየት ነው አስታውሰዋል። በማሳየትም ከ15 ቀናት በፊት ቡድኑ በፈጠረው እንቅፋት 43 እርዳታ የጫኑ ተሽከርካሪዎች ወደ ኋላ መመለሳቸው ነው አንስተዋል። 15 ቀን በፊት እንቅስቃሴ ያደረጉ ከሰመራ ወደ አባላት ተንቀሳቅሶ የነበሩ አርባ ሶስት ምግብና ምግብ ነክ ያልሆኑ አቅርቦቶች የጫኑ ተሽከርካሪዎች አርባ ኪሎ ሜትር ከሄዱ በኋላ ማለት አቅቷቸው ወደ ኋላ እንዲመለሱ ተደርጓል። ሁለተኛው ባለፈው ሀያ ትራኮች ምግብ የጫኑና ሶስት ፊውል ታንከርስ የነዳጅ የጫኑት እንደዚሁ እንቅስቃሴ አድርገው ወደፊት መግፋት ባለመቻላቸው ምክንያት ወደ ሰመራ ለመመለስ ተገደዋል። እንግዲህ በኢትዮጵያ በኩል በኢትዮጵያ መንግስት በኩል ሙሉ ቁርጠኝነቱ ሙሉ ድጋፉ ባለበት ሰዓት በዋት በኩል ግን የእርዳታ አቅርቦቱን ከማስኬድ አኳያ ተግዳሮች እንደነበሩ እና እርዳታ ወደ ትግራይ ክልል እንዳይገባ እንቅፋት ሆኖ መቆየቱ የግልጽ ሊሆን ይገባል። እየተደረገ ካለው ሰብአዊ ድጋፍ በተጓዳኝ የገንዘብ አቅርቦቱም ለክልሉ እየደረሰ መሆኑን ያነሱት ኮሚሽነር ምትኩ ካሳም የአጋር አካላት አቅማቸው ፈቀደ መልኩ ድጋፍ እንዲያደርጉ መንግስት እገዛ እያደረገ መሆኑም ተናግረዋል። በመሆኑም ቡድኑ መንግስት በአሁኑ ሰዓት የሚቀርበው ድጋፍ በተሳለጠ ሁኔታ ለማድረስ ከፍተኛ እንቅስቃሴ እያደረገ መሆኑን በመገንዘብ ከያዛቸው አካባቢዎች ሙሉ በሙሉ መልቀቅና ማንኛውም ትንኮሳ ሊያቆም እንደሚገባ ገልጸዋል። ከቲፒልፍ በኩል ተመሳሳይ እርምጃዎች ይጠበቃሉ። ተመሳሳይ እርምጃዎች ምን ሁለት ናቸው። አንደኛው ከያዘባቸው አካባቢዎች ሙሉ ለሙሉ መውጣት ይኖርበታል። አንዱ ይሄ ነው። ሁለታ ደግሞ በእርዳታ አቅርቦት በሚሄድበት ሩት ላይ መስመር ላይ ትንኮሳ ማቆም ይኖርበታል። ስለዚህ የኢትዮጵያ መንግስት ይን እርምጃ ወስዷል ወይ ውሳኔ ወስኗል። በቲፒልፍ በኩል ተመሳሳይ ይጠበቃል ከያዛቸው አካባቢዎች ልቆ እንዲወጣ እና ማንኛውም ትንኮሳ እርዳታ በሚሄድበት ሩት ላይ እንዲያቆም የሚል ነው እንግዲህ መግለጫው ላይ ሰፍሯል። ለዚህ መግለጫ ላይ ሰፈራውን ተግባራዊ ማድረግ ነው የሚያስፈልገው። ከቲፒኤልኤፍ ፈረንሳይ በጦርነቱ የተጎዱ አካባቢዎችን መልሶ ለማቋቋም የሚደረጉ ተግባራት እንደምትደግፍ በኢትዮጵያ የፈረንሳይ አምባሳደር ሬሚ ማሬሾ ገለጹ። ከኢዚያ ጋር ቆይታ ያደረጉት አምባሳደሩ ሀገራቸው ከኢትዮጵያ ጋር የረጅም ጊዜ አጋር መሆኗን በመጥቀስ በጦርነቱ ለችግር ለተጋለጡ ኢትዮጵያን ሰብአዊ ድጋፍ በማድረግ አጋርነቷን ማሳየታለች ብለዋል። ዓለም አቀፍ የቀይ መስቀል ኮሚቴ ጋር በመሆን በአማራ በትግራይ አፋርና ደቡብ ብሔር ብሔረሰቦችና ህዝቦች ክልል ላይ የሰብአዊ ድጋፍ ፕሮጀክቶችን እየተገበረች መሆኗን ገልጸዋል። የፈረንሳይ መንግስት በጦርነቱ ጉዳት የደረሰበትን የደሴ ሆስፒታል መልሶ የማቋቋም ስራን እየደገፈ ነው ያሉት አምባሳደሩ በፈረንጆቹ 2022 የመጀመሪያ ስድስት ወራት 10 ሚሊዮን ዩሮ ለመልሶ ማቋቋምና ምግብ ዋስና ፕሮጀክቶች የገንዘብ ድጋፍ ማድረጉን አምባሳደሩም ተናግረዋል። 125 ዓመታት ያስቆጠረው የኢትዮ ፈረንሳይ ወዳጅነት በመዘከር በቀጣይ በርካታ ጉዳዮች በጋራ እንደሚሰሩ አምባሳደር ሬሚ ማሬሾ ገልጸዋል። ኢትዮጵያና ኤርትራውያን የተሳተፉበት ኤችአር 6600 ረቂቅ ህግን የሚቃወም ሰልፍ በካሊፎርኒያ ግዛት ሳን ፍራንሲስኮ ከተማ ተካሄደ። ገጣሚ ማያ አንጀሎ የመታሰቢያ ስነስርዓት በሳን ፍራንሲስኮ የህዝብ ቤተ መጽሐፍት እየተካሄደ ሲሆን በዚሁ ዝግጅት ላይ የአሜሪካ ኮንግረስ አፈ ጉባኤ ናንሲ ፔሎሲና የአሜሪካ ኮንግረስ አባል ባርባራ ሊ ከካሊፎርኒያ ተገኝተዋል። ዲያስፖራው ይህን አጋጣሚ በመጠቀም ኤችአር 6600 ረቂቅ እንደሚቃወሙትና ባለስልጣናቱ ኢትዮጵያን እንዲሁም በኢትዮጵያና ና አሜሪካ መካከል ያለውን ግንኙነት የሚጎዳውን ህግ ውድቅ እንዲያደርጉትም መልእክታቸውን ማስተላለፋቸውን ኢዚያ በሰሜን ካሊፎርኒያ የኢትዮጵያን ስብስብ ያገኘው መረጃ ያመለክታል። ረቂቅ ህጉ በአሁኑ ሰዓት በኮንግረስ አፈጉባኤ ናንሲ ፔሎሲ እጅ ላይም የሚገኝ በመሆኑ አፈጉባኤ ህጉን ለኮንግረስ እንዳታቀርብ ጥሪ ቀርበዋል። ህጉ ኢትዮጵያና በኢትዮጵያና አሜሪካ ያለውን ረጅም ጊዜ ግንኙነት የሚጎዳ መሆኑን ልትረዱ ይገባል ብለዋል ሰልፈኞቹ። በአሜሪካ የሚኖሩ የኢትዮጵያ ዲያስፖራ ማህበረሰብ መጋቢት አንድ 2014 ዓ ም ኤችአር 6600 ረቂቅ ህግን የሚቃወም ሰላማዊ ሰልፍ በኒው ጀርሲ ህጉን ባረቀቁት ቶም ማሊኑስኪ ቢሮ ማድረጋቸውን የሚታወስ ነው። ኤችአር 6600 እና ኤስ 3199 ረቂቅ ህጎችን የሚቃወም ሰላማዊ ሰልፍ መጋቢት 19 ቀን 2014 ዓ ም በዋሽንግተን ዲሲ በአሜሪካ መንግስት መቀመጫ ካፒቶል ሂል ፊት ለፊት ይካሄዳል።

እሺ ኤቲኤም አለ። አስቡ ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር ኮከብ 847 መሰላል በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ። የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ። በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛዎ ይላኩ። ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሁፍ መልእክት ተጠቅሞ ካርድ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ አይነት ክርክር አያስፈልግም። መፈረም ብቻ ነው ያል ካሳ አዋጁንም መሰረት አድርገው አልሰሩም። ለመስፋፋም አልሆነም፣ ለህዝቡም አልሆነም። እንደዛ የሚያሳይ ከሆነ ክፍተት እንዳለ ነው። ቅሬታው እኛ ጋም አልቀረብም፣ እኛ ጋም መቅረብ አይችልም። እንሰጣለን ብለ ተጠበቀ፣ አልተሰጠንም። ግለሰቦችን አፈናቅለው መሬት አዋጁም ስለማይፈቅ ጀምር አይወስደም። የአንድ አመት ነው ወይስ የአስር ዓመት ነው? የተሰራላቸው የአንድ ዓመት ነው የተከፈላቸው። ሰዎቹም ያጠፉት ነገር አለ። የቱ ጋር ነው የሰዎቹ ስህተት? ታቁ ነው እንደ ገንዘብ የወሰዱ ከግቢ እንዳልወጣ ታደርገን የወሰን ነው። ወሰን በዚህ ጉዳይ አዲስ ነኝ። አንደ ሲዳማ ክልል ይከፍላል፣ አንደ ደቡብ ይከፍላል። በጣም ስቃይ ነው የደረሰባቸው። እስካሁን ድረስ ተሰቃየን፣ ተፈናቅለን፣ ዘበኛ ሁሉ ሆነናል እኮ። አልቀናል፣ ደክሞናል። አሁን መንግስት የኒስት ከኢትዮጵያ ቴሌቪዥን የቀን ሰባት ሰዓት ዜናችን እንደቀጠለ ነው። የከተሞችን እድገት በአግባቡ መምራት የሚነሱ የመሰረተ ልማት ጥያቄዎችን ለመለስ ይሰራል ሲሉ የከተማና መሰረተ ልማት ሚኒስትሩ ወይዘሮ ጫልቱ ሳኒ ተናገሩ። የከተሞች መሰረተ ልማት ፕሮግራም ጠቃሚ ከተሞች በጅግጅጋ ከተማ የልምድ ልውውጥ አካሄደዋል። ቴድሮስ አደስ ተጨማሪ አለው ምንም አይነት ክርክር አያስፈልግም፣ መፈረም ብቻ ነው ነው ያለው ካሳ አዋጁንም መሰረት አድርገው አልሰሩም። ለመስፋፋም አልሆነም ለህዝቡም አልሆነም። እንደዛ የሚያሳይ ከሆነ ክፍተት እንዳለው ነው። ቅሬታው እኛ ጋም አልቀረብም እኛ ጋም መቅረብ አይችልም። እንሰጣለን ብለን ተጠበቀ አልተሰጠንም። ግለሰቦችን አፈናቅለው መሬት አዋጁም ስለማይፈቅስ ጀምር አይወስደም። የአንድ ዓመት ነው ወይስ የአስር ዓመት ነው የተሰራላቸው? የአንድ አመት ነው የተከፈላቸው። ሰዎቹም ያጠፉት ነገር አለ። የቱጋ ነው የሰዎቹ ስህተት? ቁኑ እንደ ገንዘብ የወሰዱ ከግቢ እንዳል ወጣት አደርገን የወሰን ነው፣ ወሰን በዚህ ጉዳይም አዲስ ነኝ። አንደ ሲዳማ ክልል ይከፍላል፣ አንደ ደቡብ ይከፍላል። በጣም ስቃይ ነው የደረሰባቸው እስካሁን ድረስ ተሰቃየን፣ ተፈናቅለን፣ ዘበኛ ሁሉ ሆነናል እኮ አልቀናል፣ ደክሞናል። አሁን መንግስት የንስት ተመልካቾቻችን ቀደም ሲል ያነበብኩትን ዜና ሀሳብ በድጋሜ ላድርስ ወደ እናንተ። የከተሞችን እድገት በአግባቡ በመምራት የሚነሱ የመሰረተ ልማት ጥያቄዎችን ለመመለስ ይሰራል ሲሉ የከተማና መሰረተ ልማት ሚኒስትሩ ወይዘሮ ጫልቱ ሳኒ ተናግረዋል። የከተሞች መሰረተ ልማት ፕሮግራም ጠቃሚ ከተሞች በጅግጅጋ ከተማ የልምድ ልውውጥ እያካሄዱ ነው። ቴድሮስ ታደሰ ተጨማሪ በከተሞች መሰረተ ልማትና ተቋማት ግንባታ ፕሮግራም ዩአይአይዲፒ ተጠቃሚ የሆኑ ከተሞች የልምድ ልውውጥ በጅጅጋ ከተማ ተካሂዷል። የከተሞችን እድገት በአግባቡ መምራት ካልተቻለ የከተሜነት ችግር በከፍተኛ ሁኔታ እንደሚስፋፋ የገለጹት የከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በእውቀትና በእቅድ ላይ የተመሰረተ የከተማ አስተዳደርን መዘርጋት ለነገ የማይባል ተግባር መሆኑን አንስተዋል። በዚህም መንግስት በከተሞች አካባቢ የሚነሱ የልማት ጥያቄዎችን ለመመለስ የሚያግዝ የከተሞች መሰረተ ልማትና ተቋማት ግንባታ ፕሮግራም በ117 የሀገሪቱ ከተሞች ላይ ተግባር ያድርጓል ብለዋል። በከተሞች ውስጥ ያሉ ተደራራቢ ችግሮች፣ የመልካም ማስተዳደር ጥያቄ፣ የመሰረተ ልማት ጥያቄዎች፣ ከፍተኛ የመጠጥ ውሃ እንበለው፣ የመንገድ እንበለው፣ ከፍተኛ የመሰረተ ልማት ፍላጎቶች ከተሞች ውስጥ ይስተዋላሉ። እንደ ኢትዮጵያ ወደ 117 የሚሆኑ ዩአይዲፒ የሚባለው የከተሞች መሰረተ ልማት ፕሮግራም ተጠቃሚ ከተሞች አሉ። ትናንሽ የሚባሉ ከተሞችም ሳይቀር በሚመጥናቸው መንገድ ፕላናቸውን መሰረት ባደረገ የልማት ማግኘት ይጠበቅባቸዋል። እሱን እናደርጋለን። ከተሞች እየጨመረ የመጣውን የህዝብ ቁጥር ማስተናገድ በሚችሉበት አቅም ልክ መገንባት እንዳለባቸው የገለጹት የሶማሌ ክልል ርዕሰ መስተዳደር ሙስጠፌ ሙመድ በሶማሌ ክልልም የከተማ ነዋሪውን ተጠቃሚ የሚያደርጉ በርካታ የመሰረተ ልማት ግንባታዎች ተከናውነዋል ብለዋል። በሶማሌ ክልል ከሪፎርሙ በኋላ በከተማ አርባን ዲቨሎፕመንት ላይ ብዙ ትኩረት ተደርጓል። አንደኛ እንደ አጀንዳ የከተማ ልማት ከተማ እየገባ ያለው ህዝብ እየበዛ ስለሆነ አስፈላጊ ነው በሚል የከተማ መንገዶች፣ የከተማ ውሃ፣ የከተማ መብራት እንደዚህ መሰረታዊ የሆኑ ለህዝብ ጠቃሚ የሆኑ ስራዎች ላይ በርካታ ስራዎች እየተሰሩ ይገኛሉ። የሶማሌ ክልል ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አብዱራህማን ኢድ ጣሂር የልምድ ልውውጡ በሀገር ውስጥ በሚገኙ ከተሞች መካከል መካሄዱ በየአካባቢያችን ለመተግበር የሚቀሉ ልምዶችን እንድናገኝ ይረዳናል ብለዋል። ብዙ ጊዜ ልምድ የምንወስደው ከውጭ ያሉት ከተሞች ብዙ ጊዜ ይሰማለሁ። ከፓሪስ፣ ከኒውዮርክ ከእንደዚህ አይነት ከተማ ከሚወሰድ ልምድ ይልቅ አገር ውስጥ ካሉት ከተሞች የምናገኘውን ልምድ ሞስትሊ ኢምፕሊመንት ማድረግ የምንችለው ነገር ነው የሚሆን። በልምድ ልውውጡ ላይ የተሳተፉ የተለያዩ ከተማ አስተዳደር ከፍተኛ የስራ ኃላፊዎች መድረኩ የሰሩትን ለሌሎች ያካፈሉበት፣ የጎደላቸውን ደግሞ ከሌሎች ልምድ ያካበቱበት እንደነበር ነው ያነሱት። በአረንጓዴ ልማትና በወንዝ ዳርቻ ፕሮጀክቶች ላይ የተሻለ አፈጻጸምና ጥሩ ነገር ጅማ ላይ ተሰርቷል። ጅጅጋ ላይም ደግሞ ስፔሻሊ መንገዶችን ለአስፓልት ዝግጁ እስከማድረግ ድረስ የተሰሩ ጥሩ ጥሩ ሰፋፊ ስራዎችን ለማየት ተሞክሯል። በሶስቱ አመት ብቻ 478 አባወራ የኛ ፕሮጀክቶች ነክቷል። ሙሉ በሙሉም ምንም ፍርድ ሳይሄዱ ምንም ሳይንከራተቱ ሳይጀገሩ ማኔጅ ተደርጎ ወደ ስራ የገባንበት ሁኔታ ነው። በእኛ በኩል እንደ ልምድ የወሰድ ነው። አረንጓዴ ልማት ላይ ነው ወይ? አረንጓዴ ላይ ብዙ አልተሰራም። ፕሮጀክቱ በዋናነት የህዝብ ፕሮጀክት ነው። ቅድም እንዳየው የፕሮጀክቱ ኔቸርም እንድዛም አምራሩም እንደ አምራር ህዝብም እንደ ህዝብ አምኖበት በጋራ በመስራት የተሻለ ነገር ቀርበን እንመጣለን የሚል አስተሳሰብ ነው ያለን። በልምድ ልውውጡ በጅጅጋ ከተማ ባለፉት ሶስት አመታት ውስጥ የተገነባ 28 ኪሎ ሜትር የሚጠጋ የውስጥ ለውስጥ የአስፓልት መንገድ የመስክ ጉብኝት ተካሂዷል። ለኢቲቪ ለተጠናቀረው ዘገባ ቴድሮስ ታደሰ ጅጅጋ። በሰሜን አሜሪካ የሚኖሩ የሃይማኖት ተቋማት ጉባኤ ኤችአር 6600ና ኤስ 3199 ረቂቅ ህግን በመቃወም የአቋም መግለጫ ወጡም ረቂቅ ህጉ የኢትዮጵያን ኢኮኖሚ ተጠቃሚነት የሚጎዳና ሉዓላዊነቷንም የሚጋፋ ነው ብለዋል። ንጋት በቃና ከአሜሪካ ትጨማሪያለት። በሰሜን አሜሪካ የኢትዮጵያ ሃይማኖቶች ጉባኤ በአሜሪካ ኮንግረስ ሊቀርብ ያለው ኤችአር 6600 እንዲሁም በሴኔት ሊቀርብ በዝግጅት ላይ ያለው ኤስ 3199 ረቂቅ የኢትዮጵያን ሕዝብ ኢኮኖሚ የሚጎዳና ሉዓላዊነቷን የሚዳፈር በመሆኑ እንዲቆም ጠየቀ። ተቋሙ ይህን ያሳወቀው ዓመታዊ ጉባኤውን በሲልቨር ስፕሪንግ ሜሪላንድ ባካሄደበት ወቅት ባወጣው የአቋም መግለጫ ነው። በአሁኑ ሰዓት በሀገራችን ኢትዮጵያ ላይ የተደቀነው በዚህ በአሜሪካን በኮንግረስና በሴኔት ሊወሰንብን ያለው ኤች አር 6600 የሚባለውና ሌላውም ህግ አግባብነት የሌለው ኢትዮጵያን የሚጎዳ ኢትዮጵያን ብቻ የሚጎዳ ሳይሆን የኢትዮጵያና የአሜሪካንን የመቶ 20 ዓመት ወዳጅነት እና አብሮነት አደጋ ውስጥ የሚጥል በመሆኑ ኢትዮጵያ እንደ ማንኛውም ሉዓላዊት አገር በመሆኗ መብቷና ክብሯ ሊጠበቅ ስለሚገባ እኛም የሃይማኖት ተቋማት ኢትዮጵያውያን እንደመሆናችን መሰረት የምንሰራውም በሰላምና በልማት ላይ ስለሆነ ይሄም የኢትዮጵያን ሰላም እና የኢትዮጵያን ልማት የበለጠ የሚያደናቅፍ እንጂ የሚያሳካ ስላልሆነ በጽኑ ተቃውመናል። ረቂቅ ሀሳብ በሰኔት በኩል ከተወሰነ ሀገራችን ላይ ከፍተኛ ጉዳት የሚያመጣ ስለሆነ ይህንን በነበረን በውይይት ላይ አንስተን ይህንን እንደምንቃወም ገልጸናል። በሀገራችን የተጋረጠውን ነገር እንድንቃወመውና ይህንን እንዲያቆሙ መጠየቅ ያስፈልገናል። ስለዚህ ሁላችንም በፍቅር በአንድነት መቆም ያስፈልገናል። በአንድነት ስለ ሀገራችን ስለ ህዝባችን ሰላም፣ ልማት፣ ፍትህ፣ ደህንነት እንድንነጋገር አስችሎናል። ከዚህም ደግሞ መነጋገር፣ ከዚህም መደማመጥ፣ ከዚህም መከባበር ውስጥ ደግሞ እጅግ ጠቃሚ የሆኑ ሀሳቦች ፈልቀዋል። ደግሞም ለእርምጃ የተዘጋጁ የአቋም መግለጫዎች ወጥተዋል። በተጨማሪም የእነዚህን ረቂቅ ሕጎች አደገኛነት ምዕመኖቻቸው ተደርተው ተቃውሟቸውን እንዲያሰሙ መስማማታቸውም በአቋም መግለጫው ላይ ተገልጿል። በሰሜን አሜሪካ የኢትዮጵያ ሃይማኖቶች ጉባኤ አገር በአስቸጋሪ ፈተና ውስጥ በገባችበት ጊዜ ሁሉ አፋጣኝ መፍትሔ ሀሳብና እርምጃ ሲወስድ መቆየቱን ያስታወሱት አምባሳደር ፍጹም አረጋ ይህም ውሳኔ የዚያ አካል እንደሆነ ተናግረዋል። በሰሜን አሜሪካ ከሚገኙ የሃይማኖት ተቋማት አገራችን ድጋፍ ባስፈለጋት ጊዜ ሁሉ እዚህ ያለውን ወገን እርስ በርስ እንዲረዳዳ፣ አገሩ እንዲደግፍ ከማድረግ በተጨማሪ ምዕመናቸውን በማስተባበር በኮቪድም በህዳሴ ግድብም አሁን ደግሞ ለተጎዱ ወገኖች የሚያደርጉትን ድጋፍ አጠናክረው እየቀጠሉ ስለሆነ አሁን ያደረጉት እነዚህ ሁለት ህጎች እንዳይወጡ የጠየቁበት ውሳኔያቸው የዚሁ የተከታታይ ወገናቸውን የመደገፍ አካል ተደርጎ የሚወሰድ ነው። ንጋት፣ በቃና ዋሽንግተን ዲሲ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በኢትዮጵያ ዘላቂ የተኩስ አቁም እንዲደረግ ጥሪ ያቀረቡ። ዋና ጸሐፊው በመግለጫቸው በሁለቱ ወገኖች በኩል የሰብአዊ እርዳታ ለማቅረብ የወሰዱትን ግጭት የማቆም አበረታችን እርምጃ ላይ በመመስረት ወደ ዘላቂ የተኩስ አቁም የሚያደርስም አስፈላጊ እርምጃ እንዲወስዱና ጦርነቱ እንዲያበቃም በመግለጫቸው ላይ ጠይቀዋል። የኢትዮጵያ መንግስት ወደ ትግራይ ክልል የሚደርሰውን ሰብአዊ እርዳታ እንዲቀላጠፍ በሚል ከመጋቢት 15/2014 ዓ.ም ጀምሮ ላልተወሰነ ጊዜ የሚጸና ግጭት የማቆም ውሳኔ ለማሳለፉም ይታወሳል። የዚህ ውይይት ዓላማ እንዲሁ ምንድን ነው? ዋናው ሉዓላዊ ህዝብ ነው። መንግስት የህዝብ ወኪል ነው። ስለዚህ ህዝብ ማዳመጥ ያስፈልጋል ነው በህዝቡ ዘንድ የተነሱ ሀሳቦች ተያያዥነት አላቸው። ያስቀመጣቸው የመፍትሄ ሀሳቦች አሉ። እነኛ የመፍትሄ ሀሳቦች ላይ መግባባት ያስፈልጋል። የህዝቡን ስሜት እንዴት አገኙት? ምን ዋና ዋና ጉዳዮች ተነሱ? በአብዛኛው በስብሰባው የተሳተፈው ህዝብ ያነሳው እውነት ነው። ምን ማለት ነው? አንድም ሆነ ለቀጣይ ውይይቶችም ምን አዲስ ነገር ይዞ ይመጣል? ህግን ለመጣስ ምክንያት መደርደር፣ ሰላምን ለማደፍረስ ምክንያት መደርደር እንደ ልምምድ ስለመጣ ይሄ ሀገር ያፈርሳል። የገዢው ፓርቲ ብልጽግና ፓርቲን ጨምሮ እንደ መንግስትም ያለው ቁርጠኝነት ምን ይመስላል? በፍጥነት እንደዚህ አይነት እርምጃዎች መወሰድ መቻል ይገባቸዋል። መንግስት ቁርጠኛ ነው። ዜናችን እንደቀጠለ ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሁለተኛ መደበኛ ጉባኤውን በዛሬው ዕለት እያካሄደ ይገኛል። ለሁለት ቀናት በሚቆየው ጉባኤ ላይ የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና፣ የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ እንዲሁም አቶ ጃዋር መሐመድን ጨምሮ ከተለያዩ የኦሮሚያ ዞኖች የተውጣጡ የፓርቲው አባላትና ኃላፊዎችም ተገኝተዋል። ጉባኤው በተለያዩ አጀንዳዎች ላይ ተወያይተው አቅጣጫ ያስቀምጣል ተብሎም ይጠበቃል። ዘገባዊ ባልደረባችን ሀምራዊት ብርሃኑ ነው። በክረምት ወራት የአዋሽ ወንዝ በአፋር ክልል የሚያስከትለውን የጎርፍ ችግር በዘላቂነት መቅረፍ ባለመቻሉ አካባቢው ላይ የልማት ስራዎችን ለማከናወን ስጋት ሆኖብናል ሲሉ ነዋሪዎች ለኢቲቪ ገለጹ። ከዚህ ቀደም በአካባቢው ላይ የደረሰውን የጎርፍ አደጋ ተከትለው በውሃ የተሸፈኑ የእርሻ ማሳዎችን ጨምሮም ለልማት መጠቀም አልቻለም ተብሏል። መለሳ አምዴ ጭማሪ ያለው በክረምት ወራት የአዋሽ ወንዝ መሙላትን ተከትሎ በአፋር ክልል እንደ ፈንታሌ አሚባራና ሀሩካ የመሳሰሉ ወረዳዎች በተደጋጋሚ በጎርፍ ምክንያት በሰውና በንብረት ላይ ከፍተኛ የሆነ ጉዳት ከሚደርስባቸው አካባቢዎች መካከል ናቸው። በተለይም ደግሞ በ2012/13 የክረምት ወራት በአካባቢው የአዋሽ ወንዝ የውሃ ማፋሰሻዎችን በመጣስ በህብረተሰቡና በንብረት ላይ ጉዳት ካስከተለ በኋላ መንግስት ጎርፉን ለመከላከል የሰጠው ምላሽ ችግሩን በዘላቂነት የሚቀርፍ አይደለም ተብሏል። ወደ ነበረበት ልማት ለመመለስ ከፍተኛ ጥረት ይጠይቃል። ስራዎች እየተሰሩ ነው፣ ግን በቂ አይደሉም። ጎርፍ ሊከሰት ይችላል። ጎርፉ ሲከሰት የሚከሰተው ከዚህ ከአሚ በራ ነው። ከላይ ጀምሮ ነው የሚያጥለቀልቀው። ዌርሳይት የሚባል አለ፣ በዚህ ወደላይ ወደ መልከሰዴ አካባቢ ከዛ ቦርድሶ ነው። ይሄን እንዳለ ሰማይ ነበር የሚመስለው ጎርፍ በተከሰተ ሰዓት። እዛ ጋር አሁንም ያላለቁ ስራዎች ስላሉ ከፍተኛ ስጋት አለን። እንደኛ ወረዳም እንደዛው ወንዙ አቅጣጫውን ስቶ የዞሩበት ሁኔታዎች ስላሉ ከፍተኛ ትኩረት መንግስት ቢያደርግበት። ከዚህ ቀደም ወንዙን በመጣስ ወደ እርሻ ማሳ የገባውን ጎርፍ ማስወጣትና የውሃ ማፋሰሻዎችን ማጽዳት አለመቻሉ ደግሞ አሁንም አካባቢው በቀላሉ ለጎርፍ ሰለባ ሊሆን እንደሚችል ነው የተገለጸው። በየወቅቱ የአዋሽ ወንዝ በአፋር ክልል ዞን ሶስት ላይ የሚያደርሰው የጎርፍ አደጋ ከዚህ አካባቢ ግድቡን ጥሶ በመውጣት በርካታ የአርብቶ አደሩንና የአርሶአደሩን ማሳዎችን እንዲሁም ደግሞ ንብረቶችን ያወድማል። በተለይም ባለፈው አመት ሀያ አንድ ሺህ ሄክታር መሬትን ሙሉ በሙሉ ያወደመ ሲሆን በርካታ ንብረቶችም ወድመዋል። ይህን ችግር በዘላቂነት ለመቅረፍ ደግሞ መንግስት ማፋሰሻዎችንና ሁለተኛና ሶስተኛ ቢቾችን በማጽዳት የሚደርሰውን ችግር ለመቅረፍ የሄደበት ርቀት አሁንም ችግሩ ሙሉ ለሙሉ መቅረፍ የሚያስችል አይደለም። ችግሩን በዘላቂነት የሚቀርፍ መፍትሄ ባለመሰጠቱ አካባቢው ላይ የተለያዩ የልማት ስራዎችን ማከናወን ስጋት ሆነዋል። ነሐሴ ላይ 2012 ላይ ጎርፍ ጥቃት ደርሶብን ነበር የአዋሽ ወንዝ ሰብሮ ኦልሞስት 4500 ሄክታር የሚሆነውን ልማታችንን ሙሉ ለሙሉ አጥፍቶብናል። ዘንድሮ የምና ለማው ልማት ከዚህ ቀጥሎ ይህን ሀርቨስት አድርገን ዘንድሮ የምና ለማው ልማት ከንቱ ነው የሚሆነው ዳይኩ ካልተሰራልን ወንዙ ካልተቀየሳልን ድሬኔጆች ካልተከፈቱልን ይሄ ይሄ የመንግስት ስራ ናቸው። እኛ ከዚህ የዛሬ አምስት አመት ስድስት አመት አዋሽ ተፋሰስ በጣም ጠንካራ ነበር። የክረምት ወራት እየተቃረቡ በመሆኑ አስቀድሞ መፍትሄ ካልተሰጠ የሚከሰተውን የጎርፍ አደጋ ለመቋቋም አስቸጋሪ ሊሆን ይችላልም ነው የተባለው። አሁን የተጀመሩ ስራዎች ቢኖሩም በተለይ ይህን ስራ በፕሮፌሽናል ደረጃ በጣም የሚያውቁት የአዋሽ ተፋሰስ ልማት ጽህፈት ቤት ነው። ነገር ግን አሁን ያለው በተፋሰስ ልማት ጽህፈት ቤት ላይ ያለው የማሽነሪ እጥረት አለ፣ የገንዘብ እጥረት አለ። እነዚህ ችግሮች አሁን ባለንበት ጊዜ ካልተሰራ አሁኑም አደጋ ነው። የአዋሽ ተፋሰስ ባለስልጣንን ጨምሮ ባለድርሻ አካላት ችግሩ በዘላቂነት እንዲፈታ የበኩላቸውን እንዲወጡም ጥሪ ቀርቧል። የውጭ ዜና። አውሮፓ በሩሲያ የኃይል አቅርቦት ላይ ያላቸውን ጥገኝነት ይቀንሳል የተባለትን ስምምነት ከአሜሪካ ጋር